ላይ ተዋለው ማለት ነው። በጣም እንዲግልኝ እፈልጋለሁ መጥበሻዬ። ከዛም እዚህ ጋር ያዘጋጀሁትን ግብአቶች ከታትፋለሁ ትልቁ። ከዛ እዚህ ጋር ሁለት ነጭ ሽንኩርት አዘጋጃለሁ እሱንም እንደዚህ ከትፋለሁ። ጎረድ ጎረድ ነው የማደርገው። ከዛ ቀይ ሽንኩርቴንም እንደዚህ ከተፍ አደርጋለሁ። ከዛ እዚህ ጋር ዘይቴን አደርጋለሁ። ነግሪያቸዋለሁ። በደንብ አግላለሁ መጥበሻዬ። እዚህ ጋር ደግሞ ለቲማቲም ውሃ ጥጃ ያለው አለ ስለዚህ ቲማቲሞችን ማዘጋጃለሁ። ቲማቲሞቹ በእንደዚህ በጀርባ በኩል በዚህ ጋር ሳይሆን፣ ቅጠሉ ባለበት ሳይሆን፣ በዚህ ጋር ለመላጥ እንዲያመቸኝ እንደዚህ ሰንጠቅ ሰንጠቅ አደርጋቸዋለሁ። ይሄ የመቀቀሉ ዘዴ ምን ተጠቀመው ልጣጩ እንዲላጥ ብቻ ነው። ያለ ሳትልጡ መስራት ከፈለጋችሁ እንደዚህ ማርጋችሁ መስራት ይሻላችሁ። እንደ ፍላጎታችሁ ነው። አሁን በጣም ግሎልኛል ዘይቴ ማለት ነው። መጥበሻዬ እንደዚህ አደርገዋለሁ። ቶሎ ቶሎ አላማስለውም። እንደዛ ሆኖ ቡኒ እስከሚሆን እጠብቀዋለሁ። ከጨመርኩት ጀምሮ እንግዲህ ያው እንደዚህ እንደምታይ አላማሰልኩትም፣ ምክንያቱም እንደነገርኳችሁ ቀለሙ እንዲቀይር እፈልጋለሁ። ከዛ ትንሽ ጠበስ ሲል ያለው ይሄ ጭስጭስ የሚለው ቃና የሚሆን ስለምፈልግ ነው። ቶሎም አላማስለው እዛው ላይ ነው ተኩትኝ። አሁን ደግሞ እዚህ ጋር የቲማቲሜ ውሃ ፈልቷል፣ ቲማቲሜ ጨምራለሁ። ከዛ እንግዲህ አንዳንድ ሽንኩርቶች እንደዚህ ቀለማቸውን የቀየሩ መስሎ ሲታየ እናማስላለን ማለት ነው። ታሻላ የተጠበሰው በጣምም ደግሞ ተነው ነጭ ሽንኩርቱ ቶሎ ስለሚይዝ ማለት ነው እንዳያርብን እና ካራው እንዳበላሽብን በዚህ ደረጃ ሲሆን፣ እንደዚህ ታርጋላችሁ ታማስላላችሁ። ታሻላልክ እንደዚህ ሲሆን በቃው ማለት ነው። አጠፋዋለሁ እሳቴ እዛው ሳት ላይ ተወዋለሁ። ቲማቲሜ የተንተከተከልኝ ነው። ለሶስት ደቂቃ የተንተከተከ በኋላ አወጣዋለሁ። ከዛም ሲበስል እዚህ ጋር በበረዶ ውሃ አዘጋጅቻለሁ። ቶሎ እንዲበርድና በቶሎ እንዲላጥልኝ ማለት ነው። ጨረስኩ ማለት ነው ቲማቲሜን። ከዛ እንደዚህ ከሆስ እናወጣለን። ቀዝቃዛ ሆስ ማለት ነው። አይቻለን ግልፍፍ ብሎ እንደሚወጣ ምንም አንቸገርም ማለት ነው። በእንደዚህ መልኩ ሁሉንም መላጥ ነው። ከዛ በቃ ከዚህ በኋላ እንደዚህ እያደረገን ወደ ማሽናችን ውስጥ ማስገባት ነው። ከዛ ማሽናችንን ከድና እንፈጫለን ከዛ እዚህ ጋር ቅድም ቲማቲም ያጠቃልበት ረድፍ ታለ እሱን አውጥቼ እንደዚህ ገለብጠዋለሁ። እሳቴን መለኩሳለሁ። በዛው እንደዚህ አደርግና አሁን ደግሞ እዚህ ጋር ያለኝንም ቁሌት ጨምራለሁ አብሬ ከቲማቲም ጋር ከዛ ሁለተኛውንም ዙር እንደዚህ እፈጫለሁ። ሁለተኛውንም ዙር ፈጨ ሆኝ ጨምራለሁ እንደዚህ፣ እንዳ እንደዚህ ይዋሃላል ማለት ነው። ከዛ በኋላ ምንድን ነው የማደርገው? እዚህ ጋር ስኳር አለኝ። ትንሽ ስኳር ጨምራለሁ እንደዚህ በጣም ስኳር ስኳር እንዲል ሳይሆን ነገር ግን ቆንጆ ይሄ የፒዛ ጣዕም እንዲያመጣ ማለት ነው። ጨው ጨምራለሁ። እኔ በጣም ጦስኝ ምወደው ጦስኝ እንደዚህ በደንብ ጨምራለሁ። በደንብ ቆንጆ በርበሬ ጨምራለሁ። ከዛ እንደዚህ አብሬ ይሄንን አንተ ከትካለሁ ልክተን ተክትኮ እንደዚህ ያንሰና እንደዚህ አይነት ይዘት ሲኖር ይታችኋል። እንደዚህ ውፍር ሲልልን ማለት ነው። ሁሉን ነገር ቀምሼዋለሁ እኔ ጨውን፣ ስኳሩን ሁሉ እኔ የሚመለከተውን ሁሉ የጨመርኩትን እዚህ ጋር በሶ ቢላ በሶ ቢላይንም እንደዚህ ከትፍና አረጌን ሊጨምረዋለሁ ከዛ ሰቲን አጠፋለሁ። እንደዚህ ከዛ በሱ ብለሄን እንዲህ አለውስና በጣም እንዲበስል ስለማልፈልግ ነው። ቅጠሉ ደረቅ ነው ካላችሁ ደረቅ በሶ ቢላ መጨመር ትችላላችሁ፣ በምትፈልጉት ሰዓት ማለት ነው። ስለዚህ የፒዛ ሶስ እንግዲህ በዚህ ተጠናቋል። ተቻለ እንደዚህ ወፍር እንዳለ ቆንጆ ነው ማለት ነው።